እንደምን አላችሁ? ዛሬ በጣም አስገራሚ የሆነ የህክምና እንቆቅልሽ ነው የምንፈታው። በቃ በቀላል የሆድ ህመም የሚጀመርና እንዴት ተደርጎ ለህይወት አሰጊ ወደሆነ ድንገተኛ አደጋ እንደሚቀይር ጉዞን አብረን እንከታትላለን። አዎ ሁሉም ነገር የሚጀምረው እኮ እንደዚህ ነው፣ በቃ ተራ የሆድ ህመም በማንኛችንም ላይ ሊደርስ የሚችል ግን ግን ይህ ቀላል የሚመስለው ህመም ከጀርባው በጣም ከባድ አስቸኳይ ህክምና የሚፈልግ ነገር ደብቆ ሊሆን እንደሚችል አስባችሁ ታውቃላችሁ? እሺ፣ እንግዲው በዚህ ትንታኔያችን ውስጥ ምን ምን እንደምናይ ላሳያችሁ። መጀመሪያ የአንጀት መጨረሻ ክፍል ምንድን ነው የሚለውን እናያለን። ከዛ ወደ የምርመራው እንቆቅልሽ እንገባለን። በመከተል የቀዶ ጥገና ሐኪሙ መፍትሄ ምን እንደሆነ እንመለከታለን። ከዛ ደግሞ ከፍተኛ ጥንቃቄ የሚፈልግ ሁኔታ ላይ እናተኮራለን በመጨረሻም ቁልፍ የመውሰጃ ነጥቦችን ጠቅለል አድርገን እናያለን እሺ ክፍል አንድ የአንጀት መጨረሻ ክፍል አጣዳፊ አፔንዳይሳይትስ ስንል በትክክል ምን ማለታችን ነው እስቲ እሱን እንመልከት በጣም በቀላሉ ለማስረዳት አጣዳፊ አፔንዳይሳይትስ ማለት ከትልቁ አንጀታችን ጋር ተያይዛ የምትገኝ አንዲት ትንሽዬ ጣት የምታክል ክሬት አለች አደል አፔንዲክስ ትባላለች እሷ ስትቆጣ ወይም ስትመረዝ የሚፈጠር ህመም ነው። በቃ እቺ ትንሽ ክሬት አያቸዋለን፣ ትልቅ ችግር መፍጠር ትችላለች። እስቲ አስቡት፣ በሕይወት ዘመናችን ውስጥ ከመቶ ሰዎች ውስጥ ከሰባት እስከ ስምንት የሚሆኑት በዚህ ህመም የመያዝ ዕድል አላቸው። ይህ ማለት በጣም የተለመደ ችግር ነው ማለት፣ ከምንገምተው በላይ። እሺ እስቲ ሂደቱን ደረጃ በደረጃ እንየው። እንዴት ነው ይሄ ነገር የሚከሰተው? መጀመሪያ የአፐንዲክስ መግቢያ በሆነ ነገር ይዘጋል። አብዛኛው ጊዜ በደረቅ አይነ ምድር። ከተዘጋ በኋላስ በውስጥ የተፋኑት ባክቴሪያዎች መውጫ ሲያጡ በፍጥነት መራባት ይጀምራሉ። ይሄኔ ነው እንግዲህ አፐንዲክሷ የምታብጠው። እብጠቱ ደግሞ የደም ዝውውርን ይቆርጣል። ደም ከሌለ ደግሞ ህዋሳቱ ይሞታሉ እና መጨረሻ ላይ ምን ይሆናል? አፐንዲክሷ ትፈነዳለች። ይሄ ደግሞ በጣም በጣም ለህይወት አስጊ የሆነ ሁኔታ ነው። እንግዲህ የዚህ ህመም ዋነኛና ክላሲክ ምልክት የሚባለው ይሄ ነው ህመሙ ዝም ብሎ አንድ ቦታ ላይ አይቆይም፣ ይንቀሳቀሳል። መጀመሪያ በእንብርት አካባቢ ደበዘዘስ ብሎ ነው የሚጀምረው። ከዛ ግን ቀስ እያለ ወደ ታችኛው የቀኝ የሆድ ክፍል ይሄድና ወይኔ ልክ እንደ ስለት የሚወጋ በጣም ኃይለኛ ህመም ይሆናል። እሺ አሁን ወደ ሁለተኛው ክፍል እንገባለን። የምርመራው እንቆቁልሽ እዚህ ጋ ነው እንግዲህ ነገሩ ሁሉ የሚወሳሰበው ለምን መሰላችሁ? አፔንዳይ ሳይትስን መመርመር በጭራሽ ቀላል ነገር አይደለም። ችግሩ ያለው እዚህ ጋር ነው። ቅድም ያወራ ነው ቦታ የሚቀይረው ህመም በሁሉም ሰው ላይ አይታይም። አንዳንድ የምልክቶቹ በጣም የተለዩ ሊሆኑ ይችላሉ፣ ከሌሎች በርካታ ህመሞች ጋር ይመሳሰላሉ። ለምሳሌ ከኩላሊት ጠጠር ህመም ጋር ወይም ከማሕፀን ችግሮች ጋር ሊንታታ ይችላል። ለዚህ ነው ምርመራው እንደ እንቆቅልሽ የሚቆጠረው። እንግዲህ ይህንን እንቆቅልሽ ለመፍታት ሐኪሞች ምን ይጠቀማዩ? ልክ እንደ መርማሪዎች ማስታወሻ ደብተር አላቸው። ይሄ ማስታወሻ ደብተር ክሊኒካዊ የውጤት መስጫ ስርዓት ይባላል። የተለያዩ ምልክቶችን፣ የላብራቶሪ ውጤቶችን፣ የታካሚውን የህመም ስሜት፣ ሁሉንም ነገር አንድ ላይ አድርገው ነጥብ ይሰጣሉ። እዚህ ጋ ሁለት በብዛት ጥቅም ላይ የሚውሉ ስርዓቶችን እናያለን፣ አልቫራዶ እና ኤርስኮር። ሁለቱም የሚጠቀሙባቸው ነገሮች ተመሳሳይ ናቸው፦ ምልክቶች፣ የህመም ስሜት፣ የላብራቶሪ ውጤቶች፣ ለምሳሌ የነጭ ደም ሴል ብዛት። እነዚህን ነገሮች ይመለከታሉ። ግን ልዩነታቸው ወሳኝ ነው። አልቫራዶ ስኮር አንድ ሰው አፐንዳይሳይትስ የለበትም ብሎ ለማረጋገጥ በጣም አሪፍ ነው። ውጤቱ ከአምስት በታች ከሆነ በቃ ይሄ አፐንዳይሳይትስ አይደለም ማለት ይቀላል። ኤርስኮር ደግሞ በተቃራኒው ህመሙ አለ ብሎ ለማረጋገጥ የተሻለ ነው። ልዩነቱ ገብቷቸዋል አይደል? እነዚህን ነጥቦች ደግሞ የዓለም የድንገተኛ ቀዶ ህክምና ማኅበር መመሪያ ላይ እናገኛቸዋለን። በቃ ታካሚዎችን እንደ ነጥቧቸው በሶስት ይከፍሏቸዋል። ዝቅተኛ ስጋት ላይ ያሉ አው ወደ ቤት መሄድ ይችላሉ። ከፍተኛ ስጋት ላይ ያሉት ደግሞ ምንም ጥያቄ የለውም፣ በቀጥታ ወደ ቀዶ ጥገና። እውነተኛውን ቁቃለሽ ያለው መካከለኛ ስጋት ላይ ባሉት ላይ ነው። ለነሱ ምን ይደረጋል? ቀጣዩ እርምጃ የምስል ምርመራ ይሆናል። ግን ውጤቱ ግልጽ ካልሆነስ? መካከለኛ ስጋት ላይ ቢሆኑስ? በጣም ጥሩ ጥያቄ ነው። እዚህ ጋር ነው እንግዲህ ቴክኖሎጂ የሚገባው። እዚህ ላይ ሁለት ዋና ዋና የምስል ምርመራ አማራቾች አሉን። የመጀመሪያው አልትራሳውንድ ነው። ይህ በተለይ ለህፃናትና ለነፍሰ ጡር እናቶች በጣም ተመራጭ ነው። ለምን? ምንም አይነት ጨረር ስለሌለው። ግን የአልትራሳውንድ ውጤት አንዳንዴ በባለሙያው ችሎታ ላይ የተመሠረተና ግልጽ ላይሆን ይችላል። ያኔ ነው ወደ ሲቲ ስካን እና ኤምአርአይ መሄደው። እነዚህ በጣም ትክክለኛና ዝርዝር መረጃ ይሰጣሉ። ሲቲ ስካን ጨረር አለው፣ ኤምአርአይ ግን ከጨረር ነፃ ነው። ለዛም ነው አልትራሳውንድ በቂ ካልሆነ ለነፍሰ ጡር እናቶች ኤምአርአይ ቀዳሚ ምርጫ የሚሆነው። እሺ፣ ክፍል 3 የቀዶ ጥገና ሐኪሙ መፍትሄ። ምርመራው ተረጋግጧል። ህመሙ አፔንዲሳይተስ ነው። ቀጥሎስ ምን የሕክምና አማራጮች አሉ? እስቲ አብረን እንያቸው። በአሁኑ ሰዓት የወርቅ ደረጃ ህክምና ወይም ጎልድ ስታንደርድ የሚባለው ላፕሮስኮፒክ አፔንዴክቶሚ ነው። ይህ ማለት ትልቅ ቀዶ ጥገና ከማድረግ ይልቅ በትንሽ ቀዳዳዎች ካሜራና መሳሪያዎችን አስገብተው አፔንዲክሷን የሚያወጡበት ዘዴ ነው። በጣም አነስተኛ ወራሪ ቀዶ ጥገና ነው። እንግዲህ ግን አንድ አዲስ ጥያቄ እየተነሳ ነው። ሁሉም ሰው በቃ አፔንዳይሳይተስ እንዳለበት እንደታወቀ ወደ ቀዶ ጥገና መሄድ አለበት? ምንልባት ምንልባት አንዳንድ ቀላል የሆኑ ኬዞችን በአንቲቢዮቲክ ብቻ ማከም ይቻል ይሆን? እዚህ ጋር ነው ግን ዋናው ነገር ያለው በአንቲባዮቲክ ብቻ ለተካሙ ሰዎች ጥናቶች እንደሚያሳዩት በአንድ ዓመት ጊዜ ውስጥ ከ25 እስከ 30 በመቶ የሚውሉት ላይ ህመሙ እንደገና ያገረሹባቸዋል። ይሄ ማለት ከአራት ሰዎች አንዱ ማለት ነው። ይሄ በጣም ትልቅ ስጋት ነው። እሺ፣ አሁን ደግሞ ወደ ክፍል አራት እና በጣም ከፍተኛ ጥንቃቄ ወደሚፈልግ ሁኔታ እንሂድ። ይህ ምንድን ነው? በእርግዝና ወቅት የሚከሰት አፐንዳይሳይትስ እስቲ ስታፕ ፐርልስ የተባለ የህክምና ምንጭ ምን እንደሚል እንስማ። በእርግዝና ወቅት አጣዳፊ አፐንዳይሳይቲስን መመርመር ፈታኝ ሊሆን ይችላል፣ ምክንያቱም የተለመዱት ምልክቶች ላይታዩ ይችላሉ ይላል። ነገሩን አስቡት። በእርግዝና ጊዜ እምኔም ብዙ የሰውነት ለውጦችና የህመም ስሜቶች አሉ። እነዚህ ነገሮች የምርመራውን ሂደት በጣም ከባድ ያደርጉታል። ይሄ ገበታ ለምን ፈጣን ምርመራ በእርግዝና ወቅት ወሳኝ እንደሆነ በጣም በግልጽ ያሳያል ኢዩት እስቲ ሕመኑ ሳይወሳሰብ ቀዶ ጥገና ከተደረገ የጽንስ የመጥፋት ስጋቱ ሁለት ፐርሰንት ብቻ ነው፣ በጣም ዝቅተኛ ነው። ነገር ግን ምርመራው ቢዘገይና አፔንዲክሷ ብትፈነዳስ? ስጋቱ በቃ በአስተንጋች ሁኔታ ወደ 36% ነው የሚያሻክበው። ልዩነቱ እጅግ በጣም ትልቅ ነው። እሺ፣ እንግዲህ ከዚህ ሁሉ ትንታኔ በኋላ ምንድናቸው ልንይዛቸው የሚገቡ ቁልፍ ነጥቦች? እስቲ ጠቅለል አድርገን እንያቸው። በመጀመሪያ አጣዳፊ አፔንዲሳይትስ የሚከሰተው አፔንዲክስ ስትዘጋና ስትቆጣ ነው። ሁለተኛ ምርመራው በጣም ውስብስብ እንቆቀልሽ ነው። ይህን ለመፍታት ክሊኒካዊ ውጤቶች እና የምስል ምርመራዎች ያስፈልጋሉ። ሶስተኛ ላፓሮስኮፒክ ቀዶ ጥገና እስካሁን ድረስ ወሳኙ የህክምና መፍትሄ ነው እና በመጨረሻ በተለይ ለነፍሰ ጡር ሴቶች የነገ ነገ የቀዶ ጥገና ድንገተኛ አደጋ ነው። ፈጣን ምርመራ ህይወት ያድናል። በመጨረሻም አንድ ወደፊት የምናየውን ጥያቄ ያነሳን እንለያይ። የምርመራ ዘዴዎች የተሻሻሉ ሲመቱ አንቲባዮቲኮች በቀላል የህመም አይነቶች ላይ ቀዶ ጥገናን ሙሉ ለሙሉ ተክተው አዲሱ መደበኛ ህክምና ሊሆኑ ይችላሉ ብላችሁ ታስባላችሁ? ይህንን እንግዲህ ጊዜ የሚመልሰው ይሆናል። ለዛሬ ያዘጋጀነው ይህን ይመስል ነበር። ስላዳመጣችሁን በጣም እናመሰግናለን።